ከቱሪዝም ሀብት የሚገኘውን ኢኮኖሚያዊ ተጠቃሚነት ለማሳደግ በሆቴል ቱሪዝምና መዳረሻ ልማት የተሰማሩ ባለሀብቶች በሚጠበቀው ልክ ወደ ማልማት ሊገቡ እንደሚገባ የአማራ ክልል ርእሰ መስተዳድር አረጋ ከበደ አሳሰቡ። ርእሰ መስተዳድሩ በባህር ዳር ከተማ በልዩ ልዩ የሆቴልና ቱሪዝም አገልግሎቶች ቦታ ወስደው እየሰሩ ከሚገኙ ባለሀብቶች ጋር ውይይት አድርገዋል። ዘመን ይርጋ ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በሆቴል ቱሪዝም አገልግሎት ዘርፍ ተሰማርተው እየሰሩ ከሚገኙ ባለሀብቶች ጋር ባደረጉት ውይይት መንግስት ከቱሪዝም ዘርፍ የሚገኘውን ገቢ ለማሳደግ በልዩ ትኩረት እየሰራ መሆኑን ገልጸዋል። ቱሪዝም የኢኮኖሚ አንዱ የኢኮኖሚ ልማት አውታራችን ነው። የአገር ገጽታ መገንቢያ መሳሪያችን ነው። የአማራ ክልል ጸጋ ብለን የለየነው ቱሪዝም መዳረሻዎችን ማልማት ትልቅ አቅጣጫ አድርገን ይዘናል። በእኛ በኩል ባህር ዳር ከተማ ለኮንፈረንስ ቱሪዝም የልዩ ጸጋ ባለቤት መሆኗን የገለጹት ርዕሰ መስተዳድሩ ከተማዋን የሚመጥኑ የሆቴልና ሌሎች አገልግሎት ሰጭ ተቋማትን በጥራት መገንባት ይገባል ያሉት በውይይቱ የተሳተፉ በሆቴል ቱሪዝም ዘርፍ ቦታ ወስደው እያለሙ የሚገኙ ባለሀብቶችና ተወካዮች በበኩላቸውም ዘርፉን ለማነቃቃት መንግስት የወሰደውን ቁርጠኝነት አድንቀዋል። በዘርፉ ማነቆ የሆኑ ችግሮችም እንዲፈቱ ጠይቀዋል። ሆቴል ላይ ትኩረት በቃ ምን ፈልገው ነው አንድ አንዳንድ ነገሮችን ሆስት ለማድረግ ናምበር ኦፍ ሩምስ ምናምን ነው የሚጠየቁት። ትክክል ነው እሱ ላይ ትኩረት አድርጎ መሰራቱ ግን ባንኮቹ ለማበደር አንዳንድ ስለሚናገሩ ከተማ በፕሬዚዳንቱ የተወሰኑት ላይ አቅጣጫ ትኩረት የሚሰጥበት በፋይናንስ ችግር ባንኮች የዶላር አሰጣት ችግር ምክንያት ትንሽ ተገድበና ያለ ነው። ይህንን መስተካከል ከተቻለ ግን በቅርቡ በስድስት ወር ውስጥ የዩኒሰን ጎን ያለውን ቢሆን መጠናቀቅ ይችላል። አሁን የምንፈልገው ከመንግስት አንዳንድ የምንፈልጋቸው ነገሮች አሉ። ከቀረጥ ነጻ የፕላን ስምምነቱ እንዳለቀ የቀረጥ ነጻ ከተፈቀደልን በአጭር ጊዜ ውስጥ ጨርሰን ወደ ስራ እንገባለን። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለመው ባለሀብቱ ቦታ አጥሮና ግንባታ ጀምሮ ዓመታትን የመቆየት ልማድ ሊበቃ ይገባል ብለዋል። ሶስት ወር በአራት ወር በስድስት ወር ጊዜ ውስጥ አጠናቃችሁ ወደ ሙሉ አገልግሎት መግባት የምትችሉ ስላላችሁ እናንተ ጋር አሁን ቅድመ ሁኔታዎች ባይበዙ ባይነኝ። የክልሉ መንግስትም ማገዝ ያለበት እኛ ማገዝ ያለብን ከመንግስት ቢሮክራሲ አኳያ እዚህ አካባቢ ያለውን ነገር በፍጥነት ፈትቶ ወደ ስራ መግባት የሚቻልበት በዚህ ሁኔታ ለመቆየት የመፈለግ ዝንባሌም ስላለ ማለት ነው። ይህንም መታረም አለበት ባይነኝ የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙም ባለሀብቱ ለክልሉ ሁለንተናዊ ልማት በባለቤትነት መንፈስ መስራት ይገባል ብለዋል። መንግስት አስፈላጊውን ጥያቄ ለመመለስ እንደሚሰራም ገልጸዋል። እኛም የድርሻችንን ወስደን እንደ መንግስት፣ እንደ ከተማ አስተዳደርም፣ እንደ ቢሮ፣ እንደ ክልል መንግስት፣ አልሚውም ደግሞ በተመሳሳይ በሱ በኩል ያሉትን ነገሮች ፈታተን በፍጥነት ወደ ማለቅ ጫፍ ያሉት በፍጥነት ተጠናቀው አገልግሎት እንዲሰጡ ማድረግ የሚል ነገር ነው ያለኝ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደም ቦታ አጥሮ ማስቀመጥ ክልሉን በእጅጉ እየጎዳው መሆኑን ተናግረዋል። ባለሀብቱ በአጭር ጊዜ አስፈላጊውን ሁሉ ድጋፍና ክትትል ተደርጎለት ወደ ማልማት መገባትም አለበት ነው ያሉት። አንዳንድ ኢንቨስትመንቶች አንድ እግር በመሬት ናቸው። አንድ እግር ቦታ ይይዝና መሬት ይይዝና ከዛ በኋላ ሌላ ንግድ ውስጥ ይገባል። ላይ ያስታውሳቸው እና ይሄን በደንብ አይቶ መሻገር ያስፈልጋል። በእናንተ በኩል ትክክለኛ የሆኑ ችግሮች ለምሳሌ ከሶስተኛ ወገን ጋር የተያያዙት ተጨባጭ ችግሮች ናቸው እነዚህ መፍታት አለብን። በባህር ዳር ከተማ አስተዳደር ባለፈው 2017 በጀት ዓመት ብቻም በሆቴል ቱሪዝም ዘርፍ ለመሰማራት የወሰዱትን ቦታ ማልማት ያልቻሉ 17 ባለሀብቶች መሬት ማስመለሱን ከከተማ አስተዳድሩ የተገኘው መረጃ ያመለክታል።